እንዴት ነው ኧረ አክስቴ ሀገር ተረብሾልሻል ምን ተፈጥሮ አናን ኔ ልጅ ብላ ይኸው ቤተሰቡ እየተበጠበጠ ነው በግልጽ ተናገራቸው አዎ ምናሴን ለብቻ አድርጎ ሲያነዘኝ ነው ያለው ምን እያለ ሀሴት ነሽ አይደለሽም ብሎ እየተጨቃጨቀ ነው እና ምን አልሽ እንዴ ምን ልለው እችላለሁ አክስቴ አዎ አሴት ነኝ ያልኩት ጥሩ አደረግሽ ጎሸነች ግን እስከ መቼ ነው እንደዚህ እሷ ምንም አላለችም ሰላም ሰላምና ያና ሁኔታ ምንም አልጣምኝ ነው ምንም አላማረኝም ማለት ምን ማለት ነው ቀጫቸውን ሆኖ ሲንሹካሹክ ነው ያሉት። እነሱ ዝም ብያቸው፣ ዋናው ሜላት ጥርጣሬ እንዳይኖራት እነሱ ምንም ቢሏት ምን እሷ ካመነች በቃ፣ እሷ ምንም ባቋምስ፣ የሜላትን ሁኔታ አይቼ ምን ማድረግ እንዳለብን እንማከራለን። ወይዘሮ ሜላትን ያስቆጣትና ያናደዳት የሀንዬ ልጅሽ ነኝ ብሎ መንጣት በጣም አናዷታል። እኔ መልካምና ጥሩ ሰው ስለሆንኩላት ነው እንደዚህ የምትሆነው የማንም ችጋራ መጫወቻ ልሆን ወይ እያለች በጣም ተንጨርጭራለች። ሀንዬም እኔ ለምን እዋሻችኋለሁ መስቀሌንና ፎቶዬን እሰርቃኝ ነው ብላ ለሰላም ነግራታለች። የተፈጠረውን ነገር ሰላምዬ ለእሷ ስለነገረቻት ለእናቷ ስታስረዳት፣ ወይዘሮ ሜላትም በጣም ተንጨረጨረች። ምን ያህል ድፍረት ነው! እንዴትስ ብትነቀኝ ነው እንደዚህ ልትል የመጣችው? እኔ መልካምና ጥሩ ሰው ስለሆንኩላትና አባቷን ስላሳከምኩላት ነው እንደዚህ ልታደርገኝ እየቻለችው። ወሯን ትጨርስ እንጂ ከቤት አባረራታለሁ እያለች በጣም እየዛተች ነበር። ምናሴም እውነት ሊኖራት ይችላል ሃና፣ በዚህ መልክ አትናገሪያትም አየ ብሎ ለእናቱም ሲናገር ወይዘሮ ሜላት ግን እሷ መናገሯን እንጂ ሰው ለእሷ የሚነግራትን በጭራሽ መቀበል አልቻለችም። በጣም ነው የምትናደደው። ወይዘሮ እባዩሽም ለሀሴት ትደውላላት። እንደውም እስካሁን ዘግይተዋል። አንቺ አርፈሽ ስራሽን ስር ይመሰትል ለሀሴት ትነግራታለች። ቪዲዮን እኮ ሀና አየችው። እኔ ልጅዋ እንዳልሆንሁ እኮ ከታ ስላልታወቀ በጣም ችግር ነው የሚፈጠረው፣ ስትላትም እሷ ግን በጣም የሆነ ወይዘሮ ሜላትን ምን ያህል እንደምታውቃት ስለምታቃት አርፈሽ ስራሽን ስሪ፣ እኔ ምን ማድረግ እንዳለብኝ እኔ አደርጋለሁ፣ እያለች ለእሷ እየነገረቻት ነበር። ምናሴም ጥያቄ ጠይቋታል። ለዚያም የመለሰችለት መልስም እኔ እህትህ እንዳልሆኑ እየተጠራጠርኩ ነው ወይ ስትልም ለሱ እነ ይነግረዋለይ ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል አርባ ሁለት ወይዘሮ ሜላትን በጣም ያናደዳትና ያበሳጫት ሀና ልጅሽ ነኝ ብላ ወደዛ ቤት መምጣቷና እውነቷን መናገሯ በጣም አናዷታል። እሷ እንደ ሰራተኛ እዛ ቤት ብትሰራም እውነቱ ሲወጣ ግን በጣም ተናዳለይ። እንደ ቤት ሰራተኛ ታከብራታለች፣ ደስ ይላል። ልጆቹም በጣም ነው የሚያከብሯት። እውነቱ እስከሚጣራ ድረስም ልጆቹ ለእናታቸው ቢነግሯትም እንዲጣራም የዲኤንኤ ምርመራ መደረግም እንዳለበት ይህንን ሀሳብ እህትና ወንድም ተመካክረው ለእናታቸው ተናግሯል። እሷ ግን በጭራሽ በጣም ነው የተናደደችው። የማንንም ሀሳብ ልትሰማ አልቻለችም። ሃንጌንም አስጠንቅቃታል። የኬታ መጥተሽ ነው እንዲህ አይነት ድፍረት? እኔ ላንቺ መልካምና ጥሩ ሰው ስለሆንኩልሽ ነው። በማይመጣው መጣሽብኝ። በልጆቼ ሁለተኛ እንደዚህ ነገር ብታደርጊ ብላ ገለማምጣት አስጠንቅቃት ነው የወጣችው። ከአንዳንዴ ያጎረሱ እጆችን ባትነክሽ ጦር ነው ምስትል ለሀና ወይዘሮ ሜላት አስጠንቅቃ ነግራታለች እሷም በጣም ተሽቆጥቁጣ እሺ ይቅርታ እትየ መብላ ለወይዘሮ ሜላት መልሳላታለች ወይዘሮ ባዮሽ ያሰበችው ሀሳቧ ይሳካላት ይሆን ወይ የዲኤንኤ ምርመራ ይደረጋል እያሉት ሁለቱ ልጆቿ የወይዘሮ ሜላት ሀሳባቸውን ያንን ሀሳብ ወይዘሮ አባዮሽ ታስቆመው ይሆን ወይ? ያንን ሀሳብም ወይዘሮ ሜላት ልታማክራት ትችላለች። ምክንያቱም ወይዘሮ ሜላት ለወይዘሮ አባዮሽ የምትደብቃት ነገር የለም። ሀሳቧን ሄዳ ምንጊዜም ከመፈጸሟ በፊት የተፈጠረውን ሁሉ ልታደርገው የምትችለውን ሁሉ ለእሷ ታማክራታለች። ይህንን ሀሳብ እውነት ወይዘሮ ባዩሽ ታስቆመ ሆኖ ወይዘሮ ሜላትም የወይዘሮ ባዩሽን ምክር ሰምታ ያንን ምርመራ ይቋረጥ ይሆን? የሰላምዬ ሀሳብና የምናሴ ሀሳብ እውነት ይፈጸምላቸው ይሆነ ወይዘሮ ባዩሽም ከሰላም ጋር አትዋደድም በጭራሽም። ምክንያቱም ሰላም ታውቃታለች። ምናሴም እንደተቀመጠ ሀኒዬ እሱን ለመንከባከብ እንኳን አጠገቡ ስትቀመጥ ሰራተኛዋን እንዴት እንደምትገላምጣት በባለፈው ክፍል አይተናል። ሀሴት ተብዬዋም ምናሴ ጥያቄ ሲጠይቃት እውነት ማነው የዋሻው አንችነስ ወይንስ ሀና ብሎ ጥያቄ ሲጠይቃት፣ እኔ በኔ እየተጠራጠርክ ነው ወይ በማለትም ለእሱ ትመልስለታለይ አይ እየቀርታ እውነቱን ማወቅ ስለፈለኩኝ ነው። ሀንዬ አንድም ቀን ዋሽታ አታውቅም፣ እኔ ሀናን አውቃታለሁ ብሎ ለእሷ ይነግራታል። አይደለም ይህንን ትልቅ ነገር እና ትንሽ ነገር እንኳን የማ ውሸት የማትወድ ልጅ ናት ብሎ ለሱ አይነግራታል። እሺ እኔ በእህትነት እህቴ አይደለሽም እያለህ እየተጠራጠር ከኝነዌ ብላ ለሱን ነግሯታል። ሰላምዬም በጣም ተጨንቃ የእናቷ መቆጣትና ሀናንም ካገኘቻት እሷ እሷ ላይ ከባድ ነገር እንደምትፈጽምባትም ለሀንዬ ተነግራታለች። እሺ ታዲያ እኔ ምን አጠፋሁም ብላ ደግሞ እነግራታለች። ለሰላም መልሳላታለች። በጣም ምናሴ ተጨንቋል ይሄ ድርጊት በመፈጸሙና እንዲህ አይነት ሀሳብ በመንጣቱ የመጨረሻው የሁለቱ ሀሳባቸው የዲኤንኤ ምርመራ ተደርጎ እውነቱን ማወቅ ብቻ ነው። በዛ ሀሳብም ወይዘሮ ሜላትም ተጠይቃ ሀሴትና ሰላምም በተሰበሰቡበት ይህንን ሀሳብ ሲያቀርቡ ሀና እኔ ምንም ችግር የለብኝም አለች። ሀሴት ግን በጣም ደነገጠች። ቤተሰቦቼን አገኘሁ ብዬ ተደስቼ ሳልጨርስ እኔ እድሌ ነው አውቀዋለሁ ስትል መልሳላቸዋለች። ሰላምዬ አይዞሽም ብላ እንደ ማጽናናት ብላታለች። ምክንያቱም እውነቱ እሲ ላይ ይታወቃል ማለቷ ነው። ሰላም ወይዘሮ አባዩሽም ምናሴ ለሀሴትን ከጠየቃት በኋላ ተደብቃ ደውላ ያላት ነበረ ኦው እዚህ ጋር ምናሴ የምጠይቀኝ እባክሽ ቤቱ እተጨንቋልም እቅውጥ ብሏልም እኔ ልጃቸው አለመሆኑ ከታወቀ በጣም ከባድ ነው፣ ብላ ለወይዘሮ ባዮሽ ስትነግራት ምንድን ነው እንደዚህ የምትሆኚው? እኔ እመጣለሁ፣ ምን ማድረግ እንዳለብኝ እኔ አውቃለሁ፣ ብላ ለሷ ትነግራታለች። ምናሴም እኮ ጠየቀኝ ሀናም እንደዚሁ ቪዲዮን አይተዋለች፣ እሷ ልጃችሁ ነኝ ብላ ተናግራለች ብላ ትናገራለች። ወይዘሮ ባዮሽ እሷ ወይዘሮ ሜላትን ስለምታውቃትም እዚ ጋር እንግዲህ ወይዘሮ ባዮሽ ወደ ቤት መታ ምን ማድረግና ምን መፈጸም እንዳለባት ለሀሴት ስትነግራት፣ ሀሴት ደግሞ ምን ልታደርጊ አስበሽ ነው መሰተል ለወይዘሮ ባዩሽ መልሳላታለች። ወይዘሮ ባዩሽ ግን ስቃለች። ዋናው የወይዘሮ ሜላት አለማመን ነው ብላ መልሳላታለች። ምክንያቱም ወይዘሮ ሜላት የልጆቿን ሀሳብ እንኳን አልተቀበለችም። ያንንም ስለምታውቅ ደግሞ መታ ምን አድርጋት እንዴትስ ልታሳምናት እንደምትችል ስለምታውቅ ለሷ ነግራታለች። ምን ልታደርጊ ነው ብላ ስትጠይቅላት ምንም ምላሽ አልመለሰችላትም። ያ የዲንኤ ምርመራው እውነት ይካሄድ ይሆን ወይንስ ይቋረጥ ይሆን በወይዘሮ ባዩሽ ምክንያት? ወይዘሮ ባዩሽ ምን አይነት ሀሳብ አቅርባ? ወይዘሮ ሜላትም የወይዘሮ ባዩሽን ሀሳብ ነው የምትቀበለው። የልጆቿን ሀሳብ በጭራሽ ላትቀበል ትችላለችና ያ ምርመራ እውነት ይካሄድ ይሆን ወይንስ ይቀር ይሆን? ያንን ደግሞ በቀጣይ ክፍል እየምናየው ይሆናል። ኖላዊ በጣም ተጨንቀው የልጃቸው ያለቀሰችበት ምክንያት ቢጠይቋትም ሀንዬ ግን መናገር አልፈለገችም። አባዬ መታከም አለብህ ያለች ስትጣይ ስትጠይቃቸውም እሳቸው ግን በጭራሽ እንዳይረፍድብሽ ወደ ስራሽ ሂጂ እያሉ ለሷ ነበር የሚነግሯት። አኩርፈዋታል። በመጨረሻም እሷ ወደ ስራ ቦታ እንደሄደችም ልጄን እኮ አስቀየምኳት፣ እፊቴ አለቀሰችብኝ፣ አሲር ሀንዬን እኮ አስቀየምኳት በማለት ለአሲር ነግረውታል። ወይዘሮ ወይዘሮ ሜላትም ልታማክራት ትችላለች ለወይዘሮ ባዮሽ ምክንያቱም ምንም ነገር የማትደብቃት ምስጢረኛዋ ጓደኛዋ ስለሆነች ያንን ሀሳብ ደግሞ ባዮሽ ምን ታደርግ ይሆን ያን የዲኤንኤ ምርመራውን ታቋርጠው ይሆን ወይስ ምን ታደርገው ይሆን ምክንያቱም እቤት እመጣለሁ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ ሜላትን ጠንቅቄ ነው ማውቃት ብላም ለልጇ ሐሴት ትመልሳላታለች ያንን በቀ ይ ቪዲዮ የምናየው በቀጣይ ክፍል የወይዘሮ ባዩሽን ክፋትና የወይዘሮ እሜላትን ሀሳብ የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።